የኑሮ ውድነት የሚከሰተው የዋጋ ንረት ሲከሰት ነው። የዋጋ ንረት ማለት ደግሞ በተደጋጋሚ የእቃዎች ወይም ደግሞ የቁሳቁስ የአገልግሎት ዋጋ ከሚፈለገው በላይ ሲጨምርና እሱን ተከትሎ የገንዘብ የመግዛት አቅም መዳከም ሲጀምር ነው። ይህንንም ብዙ ገንዘብ ይዞ ጥቂት ብቻ መሸመት መቻል እንደማለት ነው። በምሳሌ አድርገን ስንመለከት አንድ ሺህ ብር ይዞ አንድ ዳቦ ገዝቶ ለመብላት መቸገር እንደማለት ነው። የዋጋ ንረት መነሻዎች የሚባሉት የፍላጎት መናር ወይም የማምረቻ ወጪ መጨመር እንዲሁም በኢኮኖሚ ውስጥ በጣም ብዙ ገንዘብ ሲኖር ወይም የብዙ ገንዘብ ኖት ህትመት ናቸው። የዋጋ ንረት በሁለት ዋና ዋና ምክንያቶች የሚነሳ ሲሆን የተፈጥሮና ሰው ሰራሽ በመባል ይታወቃሉ። የተፈጥሮ የሚባለው የፍላጎትና አቅርቦት ለመመጣጠን ሲኖር ያለ ሲሆን ሰው ሰራሽ የሚባለው ደግሞ በጦርነት በደላላና በሕገወጥ ንግዶች እንዲሁም በፖለቲካዊ ምክንያቶች የሚነሳው ደግሞ ሰው ሰራሽ በመባል ይታወቃል። ሰላም ውድ የዩቲዩብ ቻናል የቤተሰቦች እንደምን ቆይታቸዋል። ሀገራችን ኢትዮጵያ በተፈጥሯዊውና ሰው ሰራሽ ምክንያቶች የዋጋ ንረት ተከስቶባታል። በእኛ ሀገር ነባራዊ ሁኔታ ከቀን ወደ ቀን እያሻቀበላለው የኑሮ ውድነት ከተፈጥሯዊ ይልቅ ሰው ሰራሽ ችግሮች ለዋጋ ንረቱ ዋነኛ ምክንያቶች ናቸው። የአገሪቱ የሕዝብ ቁጥር እየጨመረ በመምጣቱ በተቃራኒው ደግሞ ምርታማነት የሕዝቡን ቁጥር ታሳቢ ያደረገና በተለያዩ የቴክኖሎጂ ውጤቶች የተደገፈ ስላልሆነ የኑሮ ውድነት እጅጉን እየተባባሰ መጥቷል። ቢሆንም ግን በሀገሪቱ የሚመረተው የግብርና ምርት በተሳለጠ መልኩ ከቦታ ቦታ እንዳይዘዋወር እንዲሁም አርሶ አደሮች ተረጋግተው እንዳያመርቱ የእርስ በርስ ግጭቶችና የሰላም መደፍረስ እንዲሁም የፖለቲካችን ሁኔታ ተግራሮት ሆኗል። ህገወጥ ደላሎችን መቆጣጠር አለመቻልም ሌላው ችግር ነው። አገራችን ኢትዮጵያ በኑሮ ውድነት ከዓለም 53ኛ ደረጃ ላይ የምትቀመጥ ሲሆን በአፍሪካ ደግሞ ቀዳማዊ ሀገር ነች። ከ2013 ጀምሮ የሀገሪቱ እየከፋ የመጣው የኑሮ ውድነት ሁኔታ የድሃውን ማህበረሰብ የኑሮ ሁኔታን እጅግ የከፋ እንዲሆን አድርጓል። ምንም እንኳን የሀገሪቱ የምርት ሁኔታና የእድገት መጠን ትንሽ የነበረ ቢሆንም ከዚህ ዓመት በኋላ የህብረተሰቡ የኑሮ ውድነት እጅግ እየከፋ መጥቷል። የውጭ ምንዛሬና ምርትን ወደ ሌሎች ሀገራት መላክ የገቢን መጠን ያሳደገና ኢትዮጵያን አፍሪካ ላይ ካሉት አስር ጠንካራ ኢኮኖሚ ካላቸው ሀገራት አምስተኛ ደረጃ እንድትይዝ ቢያደርግም የኑሮ ሁኔታ ግን ይህንን አይደግፍም ከ2013 ጀምሮ የኑሮ ሁኔታ እየከፋ እንዲመጣ ያደረጉት ብዙ ምክንያቶች አሉ ከነዚህም በዋናነት በዓለም አቀፍ ደረጃ የተከሰተው የኮሮና ቫይረስ ወረርሽኝ ተቀዳሚ ሲሆን ለአንድ ደቂቃ እንኳን የዓለም የንግድ እንቅስቃሴ ሲቋረጥ አለም ብዙ ን ዶላር በምትከስርበት ሁኔታ በቫይረሱ አስገዳጅነት ለወራትና ለቀናት እንቅስቃሴ በመቋረጡና የሰው በቤት መቆየት የዓለምን ኢኮኖሚ እጅጉን ጎድቷል። በመቀጠልም በ2012 በሀገራችን የተከሰተው የሰሜኑ ጦርነት የሀገሪቱን ኢኮኖሚ እጅጉን የጎዳ ሲሆን ገበሬው እንዳያርስ፣ ነጋዴው እንዳይነግድና እንዳያተርፍ፣ አምራቹ ከምርት ሂደቱ እንዲቀር ይህ ጦርነት ትልቅ ሚና ተጫውቷል። የሀገሪቱ መንግስትም ለጦርነቱ የጦር መሳሪያና ሌሎች ወጪዎች የሚሆን ብዙ ወጪዎችን ያወጣ ሲሆን፣ ይህም የሀገሪቱ በጀት በብዛት በጦርነት ላይ እንዲውል የሚያደርግ ሲሆን ለረሃብና ለኢኮኖሚ መዳከም የሚያደርግ ነው። ከዛ በማስከተልም አሁንም በሰሜን አማራ ክልል ላይ በተከሰተው ጦርነት ገበሬው እንዳያርስ ንግዱም ምርቱም እንዳይሳለጥ ጦርነቱ በመገደቡ የኑሮ ውድነቱና የኢኮኖሚ መዳከም ተከስቷል። የአገሪቱ የስንዴና የጤፍ ምርት በብዛት ሰሜን የሚመረስ ሲሆን ጦርነቱ ይህንን ሁሉ በመከልከሉና በሌሎች በተጠቀሱት ምክንያቶች እጅግ የከፋ ሁኔታ ተከስቷል። ወደፊት ረሃብ ይከሰታል ተብሎ ይሰጋል። ሌላው የሀገሪቱ የኑሮ ውድነት እንዲባባስ ዋናው ነገር የማክሮኢኮኖሚ ማሻሻያ መንግስት ያመጣው ነው። ውሃ ሰጥተው ወተት መልሰው የሚቀበሉት አይ ኤም ኤፍ እና ወርልድ ባንክ የዓለም የገንዘብ ቁጥጥር ማለትም የብድርና የቁጠባ እንዲሁም እርዳታ የሚቆጣጠሩ ተቋማት ቢሆንም ብድር ውሃ ሰጥተው ወተት መልሰው የሚቀበሉ አስር ብር አበድረው መቶ ብር መልሰው የሚቀበሉ ናቸው። የኢትዮጵያ መንግስት አጠቃላይ የመንግስት ሰራተኛና ዝቅተኛ ኑሮ የሚኖሩ ኢትዮጵያውያንን ኑሮ ለማሻሻል ብሎ ከአይኤምኤፍ 3.4 ቢሊዮን ዶላር የተበደረ ሲሆን በአራት ዓመት ውስጥ የሚያበቃ ስምምነት ነው። ምንም እንኳን ይህ ገንዘብ ለመንግስት ሰራተኛው በተለይም ዝቅተኛ ደሞዝ ተከፋይ ለሆኑት የደሞዝ ማሻሻያ ያደረገ ቢሆንም የውጭ ምንዛሪ በዛው ልክ የጨመረና የኢትዮጵያ ብር የመግዛት አቅሙ ያዳከመ ነው። ከማክሮ ኢኮኖሚ ማሻሻያው በፊት አንድ የአሜሪካን ዶላር ከ50 እስከ 60 ብር የሚመነዘር ሲሆን ከማክሮ ኢኮኖሚ መሻሻያው በኋላ አንድ የአሜሪካን ዶላር 145 የኢትዮጵያን ብር ይመነዘራል። ብዙ የገንዘብ መጠን እጅ ላይ ቢኖርም የመግዛት አቅሙ መዳከም ፋይዳ ቢስ ያደርገዋል ልክ ጀርመኖች በአንደኛው የዓለም ጦርነት ወቅት ሁላችንም ሚሊዮነሮች ብንሆንም ዳቦ መግዛት ግን አንችልም እንደሚሉት ብዙ ኢትዮጵያዊ ብዙ ገንዘብ እጁ ላይ ቢኖረውም በልቶ ለማደር ጠግቦ ለመብላት ይቸገራል። የኑሮ ውድነቱ በዋናነት እንዲባባስ ያደረጉት እነዚህ ዋና ዋና ነጥቦች ሆነው ሳለ የስግብግብ ነጋዴዎችም ሚና እጅግ የላቀ ነው። ስግብግብ ነጋዴዎች ምርቶችን ከነጋዴው በመውሰድ ዋጋ እስኪጨምርና ገበያው ላይ እጥረት እስኪያጋጥም ድረስ አከማችተው የሚያስቀምጡ ሲሆን፣ ይህም የዋጋ ንረት እንዲኖር ያደርግና ድሃው ማህበረሰብ ለመግዛት እንዲቸገር ያደርጋል። እነዚህን ጨምሮ ሌሎች ምክንያቶች የኑሮ ውድነት እንዲከሰት ያደርጋል። ታዲያ የኑሮ ውድነት እንዲጠፋ መፍትሔ ብለው የዘርፉ ባለሙያዎች የሚያስቀምጡት ነጥቦች የሚከተሉት ናቸው። አንደኛው ሰላምና መረጋጋት መፍጠር ሲሆን ማህበረሰቡ የተረጋጋ ኑሮ እንዲኖር ማስቻል አማራጭ የሌለው መፍትሔ ሲሆን፣ ገበሬው እንዲያርስ፣ ነጋዴው እንዲነግድ፣ አምራቹም እንዲያመርት ሰላም አይተኪ ሚና አለው። ሌላው የአምራቾችና የሸማቾች ማህበራት በመንግስትና ሌሎች ባለድርሻ አካላት ማጠናከር ነው። የመጋዘን፣ የፋይናንስ የሰው ኃይልና ቴክኖሎጂ ድጋፍ ቢደረግላቸው፣ ቁጥጥር ቢደረግ ችግሩን መፍታት ያስችላል ብለውም ያምናሉ። ሶስተኛው ሕገ ወጥ ነጋዴዎችን መቆጣጠርና ማጥፋት የሚለው ሲሆን አላግባብ ምርት ክምችት እንዳይኖር፣ ያልተገባ ዋጋ ጭማሪ እንዳይደረግ፣ አላስፈላጊ የቁሳቁስ የመድኃኒት ዝውውር እንዳይኖር መንግስት የጠበቀ ቁጥጥር ማድረግ የኑሮ ውድነት እንዳይባባስ ያደርጋል። አራተኛው የኢኮኖሚ ሽግግር ሲሆን ከግብርና መር ኢኮኖሚ ወደ ኢንዱስትሪ መር ኢኮኖሚ ለመሸጋገር መስራት የተለያዩ ጠንካራ ኢኮኖሚ ያላቸው ሀገራት የተጠቀሙት ሽግግር ሲሆን፣ ኢንዱስትሪያላይዜሽን ለአንዲት ሀገር እድገት ትልቅ ሚና ይጫወታል። የሀገራችን የኑሮ ውድነት መንስኤዎችና መፍትሄዎችን በዚህ ቪዲዮ አይተናል። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸር እንሰንብት።